ጤና ይስጥልኝ የተወደዳችሁና የተከበራችሁ የኬርታ ግሎባል ሳውንድ ተከታታዮቻችን በሙሉ እንዴት ቆያችሁልን? በዛሬ ዕለት ሞላ ማሩ የጥረት አብነት ከ918 እስከ 972 ዓ ም አዘጋጅ ብርሃኑ ሰሙ እንዳዘጋጁት ክፍል 12ን አሰናድተን ይዘንላችሁ መጥተናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ነባሮቹ ሼር ላይክ እያደረጋችሁ ታሪኮቻችን የጀግኖች ወንድሞቻችንና እህቶቻችን ታሪክ ለሌሎች በማጋራት ቤተሰብነታችሁን እንድታሳዩን በትህትናና በፍቅር ጠይቃለሁ። ሞላ ማሮ የጥረት አብነት ከ1918 እስከ 1972 ዓመተ ምህረት አዘጋጅ ብርሃኑ ሰሙ። የገንዘብ ምንዛሬ አገልግሎት ከሚሰጥባቸው የአዲስ አበባ መንደሮች መሃል መርካቶና አራዳ ገበያዎች ይገኙበት ነበር። የመርካቶ ምንዛሬ አገልግሎት ማቅረቢያ ሚሊቴሪ ተራ ውስጥ ይገኝ ነበር። የፒያሳው አሁን የአራዳ ገበያ ህንፃ ያለበት ስፍራ ነበር መገኛው። የመርካቶ አገልግሎት አሳጮች እስከ ቅርብ ጊዜ ድረስ ቼንጅ ምንዛሬ በመባልም ይጠሩ ነበር። ሞላ ማሩ ገንዘብ የመመንዘር አገልግሎት የሚሰጠው መርካቶ ውስጥ ነበር። ከፋሽስት ጣሊያን ወረራት በኋላ በአዲስ መልክ በተቋቋመው የኢትዮጵያ ጦር ሰራዊት ውስጥ ለሚያገለግሉ ወታደሮች ደሞዝ የሚከፈላቸው በምስራቅ አፍሪካ ሽሌንግ ነበር። በዚህም ዘመን ቢሆን በሕብረተሰብ ውስጥ የተሻለ ተቀባይነት የነበረው ማሪያ ትሬዛ ስለነበረ ወታደሮቹ የምስራቅ አፍሪካ ሽልንጋቸውን ተፈላጊነት ባለው ገንዘብ መቀየር ነበረባቸው። እንደ ቀደመው ዘመን ሁሉ በዚህም ወቅት ቅሬታና ጉምጉምታ ተነስቷል። ለብዙ ማህበራዊና ፖለቲካዊ ጉዳዮች ተወጥሮ የነበረው የአጼ ኃይለሥላሴ መንግሥት በወታደሮቹና በገንዘብ መንዛሪዎቹ መካከል የተፈጠረውን ግጭት ለማብረድ ይጠቅማል ብሎ የወሰነው ከወታደሮቹ ጎን መቆም ነበር። ገንዘብ መንዛሪዎቹ የሀገሪቱን ኢኮኖሚ የሚጎዳ አሻጥር ሰርተዋል በሚል ለቅጣት የሚዳርግ ውሳኔም ማስተላለፈ። በዚህ ዘመን ለእስር የተዳረጉ ገንዘብ መንዛሪዎችም ነበሩ። አሁን መርካቶ የከተማ አውቶቢስ መናኸሪያ በሆነው ስፍራ በንጉሥ ኃይለ ሥላሴ ዘመን በምንዛሪው ጉዳይ 15 ጅራፍ የተወሰነበት ሰው ሲገረፍ ማየታቸው የሚገልጹት ጋዜጠኛ ተክሉ ታቦር ያኔ ቼንች የሚባል ነጭ ሽልንግ ወይም 50 ሳንቲም ሕጋዊ የገንዘብ አይነት ነው። በዘመኑ ባንክ የሚባል ስላልተለመደና በአብዛኛው ስፍራ ስላልነበር ገጠሪው ገንዘቡን በማሰሩም ሆነ በእንስራ አድርጎ ያስቀምጣል። የአንድ ፓውን ወይም የሀያ ብርኖት ሕጋዊ ዋጋ ሀያ ሽልንግ ነበር። የመርካቶ ምንዛሬ ተራው የት ነበር? ለሚለው እና የመጀመሪያ ገኛና በተመለከተ የሚሰጠው መረጃ የተለያየ ነው። ከላይ በአቶ መኮንን ተገኝ ጥናት እንደተመለከተው ስራው የሚንቀሳቀሰው ሚሊቴሪ ተራ ውስጥ ነበር የሚሉ አሉ። በኋላ ላይ ወደዚህ ተራ ቢመጣም የመጀመሪያ መገኛው በድር ተራ እና በአረብ ተራ መሃል ነበር። ምስክርናታቸውን ከሚሰጡ መሃል በራሳቸው አገላለጽ የኖት ምንዛሪ አገልግሎት የመስጠት ስራ ዘርፍ ውስጥ ነበሩ የሚሉት አቶ ደሳለኝ ወልደ መድህን መርካቶ ውስጥ የመጀመሪያው ገንዘብ መመንዘሪያ መተላለፊያ መንገድ ላይ የሚገኝ ሆኖ እንደ ጉሊት ንግድ የምንመነዝረውን ኖት በየመንደራችን ይዘን የምንቀመጥ አገልግሎት ሰጪዎች ብዙ ነበር። ቢራቱ ገዳ፣ ፎሌ ደበሎ፣ ስነ ገሊላ፣ ሲያምር ሎንዶን ወይም ከአባቱ ስም ይልቅ በዚህ ቅጽል ስሙ ይታወቅ ስለነበር ነው ሎንዶን ብለን እንጠራው የነበረው። በምንዛሬ ተራ ይገኙ ነበር። በነፃነት ማግስት ገንዘብን በተመለከተ የታየው ሌላው ችግር ከምንዛሬ አሰጣጥ ጋር የተከሰተው ብቻ አልነበረም። ኢትዮጵያን ለመርዳት የመጣው የእንግሊዝ መንግስት የኢትዮጵያ የባንክና የገንዘብ ስርንጭት ከእንግሊዝ የምስራቅ አፍሪካ የቅኝ አገዛዝ ጋር ተቀላቅሎ እንዲተዳደር ይፈልግ ነበር። የኢትዮጵያ መንግስት ይህንን ግፊት ተቋቁሞ የኢትዮጵያ መንግስት ባንኩን በ934 ዓ ም በአዋጅ አቋቋመ። በ937 ዓ ም የኢትዮጵያ ገንዘብ ታተመ። በዚህ አይነት ነው የኢጣሊያን ሊሬ እና የመንግስት አፍሪካ ሽልንግ በአዲሱ የኢትዮጵያ ብር የተለወጠ። የኢትዮጵያ መንግስት ባንክ የባንክ ስራው ቀስ በቀስ እየሰመረ ሄደ። በፋሽስት ጣሊያን ወረራ ዘመን ኢትዮጵያን ለመርዳት የመጡት እንግሊዛውያን ሀገሪቱንና መንግስቷን ለመቆጣጠር ካወጧቸው ህጎች አንዱ ኢትዮጵያ የራሷ ገንዘብ እንዳታትብ የሚከለክል ነበር። ሀገሪቱ እነዚህንና መሰል ችግሮችን ተቋቁማ የራሷን ገንዘብ አትማ ግልጋሎቱን በባንክ ቤቶች በኩል የማሳለጥ ስራው ይጀመርም። እስከ ቅርብ ጊዜ ድረስ ጠገራ ብርና ነጭ ሽልንግን አዲስ አበባ ላይ ቁጭ ብለው መግዛትና መሸጥ ብቻ ሳይሆን ወደ ክልል ከተሞችና ባህር ማዶ ካሉ አገሮች ጋርም ግብይቱ ቀጥሎ ነበር። ጨንቻን እስክለቅ ብዙም የወረቀት ብር ያየው አይመስለኝም። የድንጋይ ዳቦ ዘመን ያክልም ሩቅ ይመስላል። የድንጋይ ዳቦ ዘመን ያክል ቢርቅም 49 ዓመተ ምህረት ነበር። ዋናው መገበያያ ጠገራ ብር የነበረው። ለምን የዚህ አውስትሮ ሃንጋሪ ንግስት የማርያ ቴሬዛ ብር ጠገራ እንዳሉት አላውቅም። ራሱ ከኦስትሪያ ወይም ነምሳ ተነስቶ ጨንቻ መድረሱ ዛሬ ሳስበው ይገርመኛል። ዛሬ ወደ ማርስ እንሄዳለን የሚሉትን ያክል ተጉዞ ማለት ነው። አይ ጠገራ ብር የጠገራብር ዋጋ ይዋዥቃል። አንዳንዴ ምንዛሬው ሶስት ሽልንግ ነው፣ አንድ ሽልንግ ወይም ሃምሳ ሳንቲም ነው። አንዳንዴ አንድ ጠገራ ብር አራት ሽልንግ ይሆናል። አንዳንዴ ሽልንግ ከሁለት ወይም ሶስት ሳንቲም ይሆናል። የሳንቲሙና የሽልንጉ ምንዛሬ አይዋዥቅም። አንድ ሽልንግ ሁሌም ሃምሳ ሳንቲም ነው። ሲዳሞ ግን የሽልንግ ዋጋ ሻሸመኔ በ50 ሳንቲም ገዝቼ ዲላ ወስጄ በ70 በ80 ሳንቲም እሸጣለሁ። በሊስትሮነት ስራ ጀምሮ በገንዘብ መንዛሬነት የንግድ ክህሎቱን ለማዳበር የሞከረው ሞላ ማሩ ቼንች መንዛሬነት በሕግ ማስጠየቅ ሲጀምር፣ የማሪያ ቴሬዛ የምስራቅ አፍሪካ ሽልንግ፣ የጣሊያን ሊሬ አገልግሎት ሰጪነታቸው ሲያበቃ፣ የኢትዮጵያ መንግስት ባንክና ገንዘብ በህግ ሲቋቋምና ሲታተም የስራ መስክ ቀየረ። ሞላ ማሩ የጥረት አብነት ከ918 እስከ 972 ዓ ም በአቶ ብርሃኑ ሰሙ አዘጋጅነት ክፍል 12ን እንዲህ አሰናዳላችሁ። በቀጣይ ሌላኛውን ክፍል ይዘን እስክንገናኝ ቻናላችንን እንግዳ የሆናችሁ ሰብስክራይብ፣ ነባሮቹ ላይ ሼር ማድረጋችሁን አትርሱ። እያለን ለዛሬ ያዘጋጀንላችሁን ይሄን ይመስላል። ቸር ቆዩልን።